ማህደር ዜና። የኢትዮጵያ የፌዴራል መንግሥትና ሕዝባዊ ወያኔ ሐርነት ትግራይ ህወሀት ፕሪቶሪያም ደቡብ አፍሪካ ውስጥ ግጭትን የማቆም ስምምነት ከተፈራረሙ ባለፈው ጥቅምት 23 ሦስተኛ ዓመታቸውን ደፈኑ። በሁለት ዓመቱ ጦርነት ለተጎዳው ሕዝብም ሆነ አስከፊውን እልቂት ከሩቅም ከቅርብም ለታዘበው ሰላም ወዳድ ወገን ጦርነቱ የቆመበት ሦስተኛ ዓመት ሙታን የሚዘከሩበት፣ የስምምነቱ ገቢራዊነት የሚገመገምበት፣ አሳዛኙ ጥፋት እንዳይደገም ለሰላም ጽናት ቃል የሚገባበት በሆነ ነበረ። አለመሆኑ ነው ዚቁ። በተቃራኒው የዛሬ ሦስት ዓመት አንድ የነበሩት ኃይላት ሁለትም ሦስትም ሆነው ሌላም ጨምረው ለዚያ መከረኛ ህዝብ የዳግም ግጭት ጦርነት ስጋት ውንጀላም፣ ዛቻና አጸፋ ዛቻ ሲግቱት ሳምንቱ በሌላ ሳምንት ተተካ። ከእንግዲህስ ላፍታም አብረን እንጠይቅ። ጥቅምት 26 2018 የአፋር ብሔራዊ ክልላዊ መንግስት ባወጣው መግለጫ ከጥፋቱ የማይማር እና ጉጅሌ ያለው ህወሀት በአፋር ክልል ዞን ሁለት ውስጥ የሚገኙ ስድስት መንደሮችን ወሮ በሰላማዊ ሰዎች ላይ የተለመደ የሽብር ተግባሩን በግልጽ ጀምሯል ይላል። ዲሞክራሲያዊ ስምረት ትግራይ ስምረት ባጭሩም ጥቅምት 28 የአፋር ክልልን ወቀሳ የሚያጠናክር መግለጫ አውጥቷል። የቀድሞውን የትግራይ ክልል ጊዜያዊ ፕሬዝደንት አቶ ጌታቸው ረዳን ጨምሮ ከህወሀት የተለዩ የትግራይ ፖለቲከኞች የመሰረቱት ስምረት ህወሀትን አጥፍቶ ጠፊ ከሻዕብያ ጋር ጽምዶ የሚል ጥምረት የመሰረተና ኋላ ቀር በማለት ያራክሰዋል። የስምረት መግለጫ አክሎ እንደሚለው የህወሀት ታጣቂዎች አፋር ክልል ብቻ ሳይሆን እዚያው ትግራይ ክልል ውስጥ በአዲ ዋጅራትና በራየ አዘቦ ወረዳዎች በሚገኘው የትግራይ የሰላም ኃይል ላይ ጥቃት ሰንዝረዋል። የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ ግን በሁለቱ መግለጫዎች ደረሱ የተባሉትን ጥቃቶች አልተቀበለም። የጊዜው አስተዳደሩ መግለጫ ትግራይን ለማወክና እርስ በርስ ለማዳማት ሆን ተብሎ በአፋር ክልል ታጣቂዎች እንዲደራጁና እንዲታጠቁ ምቹ ሁኔታ በመፍጠር በመደገፍና ተልእኮ በመስጠት በትግራይ ላይ ተደጋጋሚ የጠብ አጫሪነት ተግባር ሲፈጽም ቆይቷል፣ አሁንም እያካሄደ ነው ይላል። በተቃራኒ መግለጫዎች የተጠቀሱት ወረራ፣ ግጭቶች ወይም ጥቃቶች ይባሉ ሌላም ስላደረሱት ጉዳት እስካሁን ድረስ አንዳቸውም በዝርዝር ያስረዱት ነገር የለም። ይሁንና ሦስቱ መግለጫዎች እንዳሉት አንዳንዴ የትግራይ ኃይል ብዙ ጊዜም የትግራይ መከላከያ ኃይል ቲዲኤፍ በእንግሊዝኛ ምህፃሩ ተብሎ የሚጠራው የህወሀት ታጣቂ ቡድንና ከቡድኑ አፈንግጦ የትግራይ ሰላማዊ ኃይል ቲፒኤፍ በሚል ስም የተደራጀው ወገን በተለያየ ጊዜ አንዳቸው ሌላቸውን ማጥቃታቸውን ወይም መጋጨታቸውን ሦስቱም መግለጫዎች እንደየፍላጎታቸው ይሁን እንጂ አረጋግጠዋል። ደራሲና የፖለቲካ ተንታኝ ዩሱፍ ያሲን የሁለት ፍንካቾች ግጭት በአፋር መሬት ይሉታል። ጦርነቱ በሁለት የቲዲኤፍ ፍንካቾች መካከል በአፋር መሬት፣ እነሱ ሀራ መሬት፣ እነ ጌታቸው ነፃቃ ሀራ መሬት የሚሉት ሀራ እንግዲህ ነፃ ከሆነ ነፃ ባወጡት መሬት ነው። ነፃ እንዴት ነው ያወጡት? ወስዶ የራሳቸው በማድረግ ነው ወይስ እዛ እነሱ ራሳቸውን ለማደራጀት ላይ ስለሆኑ በዛ ምክንያት ደግሞ እነሱ የሚያቋሟቸው ሃይሎች እስከዛ እስከ አፋር ዘልቆ እነሱን ለማገኘት የሚያደርጉት ጦርነት ነው ወይ ነው? ይሄ ግልጽ መሆን ያለበት ጉዳይ ነው። ጦርነት ይሁን የዕለት ግጭት፣ አላማው በእርግጥ በግልጽ አልተዘረዘረም እስካሁን። ባለፈው አርብ ከቀትር በኋላ ህዝባዊ ወያኔ ሓርነት ትግራይ ህወሀት ያወጣው መግለጫ ግን በመወቃቀስ መወነጃጀሉ የኢትዮጵያ ፌዴራዊ መንግስትንም በግልጽ አካቶታል። ህወሀት እንደሚለው የኢትዮጵያ መንግሥት ትግራይ ክልል የሚገኝ አካባቢን በሰው አልባ አውሮፕላን ወይም ድሮን ደብድቧል። ድብደባው የፕሪቶሪያውን ግጭት የማቆም ስምምነትን የጣሰ ነው በማለት የፌዴራሉን መንግሥት ወንጅሏልም የህወሀት መግለጫ በድብደባው ጉዳት ደርሷል ከማለት ሌላም የደረሰውን የጉዳት መጠን አልጠቀሰም። የኢትዮጵያ ፌዴራዊ መንግስት ባለሥልጣናት ስለ ጥቃት፣ ግጭት፣ ውግዘትና ክሱም እስከዛሬ ቀትር ድረስ በይፋ የሰጡት መግለጫ የለም። ይሁንና 2018 ከባተበት ጊዜ ጀምሮ የኢትዮጵያ ፌዴራዊ መንግስት የህወሀትና የኤርትራ ባለሥልጣናት ለተባበሩት መንግስታት ድርጅት በሚጽፏቸው ደብዳቤዎች ጭምር አንዳቸው ሌላቸውን ያልወቀሱ ያልወነጀሉና ያልከሰሱበት ጊዜ የለም። ባለፈው ጥቅምት 18 2018 ጠቅላይ ሚኒስትር አብይ አህመድ ከሕዝብ ተወካዮች ምክር ቤት አባላት በተለይ ወደብን በተመለከተ ለተነሱ ጥያቄዎች በሰጡት መልስና ማብራሪያም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 በህዳሴ ግድብ ሰበብ ከኢትዮጵያ ጋር የምትወዛገበው ግብፅ ጠቅላይ ሚኒስትሩ ለሸምጋይነት ከጋበዟቸው አንዱ ከሆነው ከአውሮፓ ህብረት ከብራስልስ ድጋፍ ይንቆረቆረላት ነበረ። ፕሬዚደንት አብዱልፈታህ አልሲሲ የሚመሩት የግብፅ የመልእክተኞች ጓድና የአውሮፓ ህብረት መሪዎች በጋራ ባወጡት መግለጫ ግብፅ የአባይን ወንዝ ውሃ የመጠቀም መብቷን ህብረቱ እንደሚደግፍ በድጋሚ ያረጋግጦላቸዋል። በነዚህና በተያያዥ ብዙ ምክንያቶች ጠቅላይ ሚኒስትር አብይ አህመድ ያደረጉት የአሸማግሉን ጥሪ በመግለጫ አጸፋ መግለጫ በደብዳቤና ማስተባበያ የተካረረውን የአዲስ አበባ መቀሌ አስመራ ካይሮዎችን ብ ለማርገብ እስካሁን የታከረው ነገር የለም። ታዛቢዎች እንደሚሉት የአዲስ አበባ ባለሥልጣናት ከሞቃዲሾዎች ጋር ይጣሉ ከአስመሮች ወይም ከሀገር ውስጥ ኃይላት ጋር፣ ካይሮዎች ሁሌም ከአዲስ አበባ ተቃራኒዎች ጎን እንደቆሙ ነው። የሰሞኑ የጥቃት አጸፋ ጥቃትም ሆነ መወጋገዝ የፖለቲካ ተንታኝ ዩሱፍ ያሲን እንደሚሉትም መሰረቱም የግብፅ ኤርትራም የህወሓት ስምረት አዲስ አበባ ጥልፍልፍ ፍትጊያ ውጤት ነው። ከትግራይ መከላከያ ኃይል ያፈነገጡት ኃይላት አፋር ክልል እንዳይሰፍሩ አፋሮች ያደረጉት ሙከራ ከከሸፈ ወዲህ ጠቡ አፋር መሬት ላይ እንደሚጫር አቶ ዩሱፍ እንደሚሉት ይታወቅም ነበረ። እነዚህ ሰዎች መጀመሪያ አታምጡብን። መጀመሪያ እንግዲህ ሌላ ቦታ ነበር የወሰዷቸው የኮነባ የሚባለው ወረዳ አካባቢ፣ እዛ ህዝቡ እምቢ ብሎ ወጡ። ከዛ እንደገና ሌላ ቦታ ነው የወሰዷቸው እና እንደ ቀልድ የሚሉት ከፈለጋችሁ በሻሻ ውሰዷቸው፣ ከፈለጋችሁ የአወል አርባ መሬት አለ ጭፍራ የሚባል እዛ ውሰዷቸው እንጂ እኛ ጋር አታምጧቸው። ትግሮቹም ቢሆኑ እነዚህ ሰዎቹ ከእናንተ ካልወጡ ወደዛ መምጣታችን እነሱ ፍለጋ መምጣታችን አይቀርም ስላሉ ሲያስፈራሩ ስለነበሩ ይሄ ጦርነት እንደሚመጣ ይታወቅ ነበር። እስካሁን በእርግጥ ግልጽ ጦርነት የለም። በአጭር ጊዜ ውስጥ ጦርነት መጫር አለመጫሩም ተንታኞችን ለሁለት ገምሶ እያከራከረ ነው። አንዳንድ የፖለቲካ ተንታኞች እንደሚገምቱት የኤርትራ መሪዎች የሆኑ ነባር የጦር አዛዦች ዕድሜያቸው ገፍቷል። የተራውን ተዋጊ የውጊያ መንፈስ ማደስ፣ አዳዲስ ወጣቶችን ለውጊያ መመልመል ለአስመራ ገዢዎች ሲበዛ አስቸጋሪ ነው። ህወሓትም በ2013 የነበረው የውጊያ አቅም ምክንያትም አሁን የለውም የሰው የጦር መሳሪያና የገንዘብ ምንጩም ተመናምኗል። የኢትዮጵያ መንግስት ጦርም ቢሆን አማራና ኦሮሚያ ክልሎች በሚደረገው ግጭት እየባተለ ነው። የትግራይ የሰላም ኃይልም ይሁን ሌሎች የኢትዮጵያ መንግሥትን ሊደግፉ የሚችሉ ኃይላት ገና በቅጡ የደረጁ አይመስሉም። ስለዚህ የቀድሞው የተባበሩት መንግሥታት ድርጅት ዲፕሎማት በይስአዋቅ ወያ እንደሚሉት ኢትዮጵያ ኤርትራና ተከታዮቻቸው ከቃላት ያለፈ ሙሉ ጦርነት አሁን መክፈታቸው ያጠራጥራል። በኢትዮጵያና በኤርትራ መካከል አሁን ከሚደረገው የቃላት ጦርነት ያለፈ ሙሉ ጦርነት ይደረጋል ብዬ አላስብም በብዙ ምክንያት። ምናልባት በጣም ተስፋ አድርጌ ሊሆን ይችላል። ይሁንና አሁን ባለንበት ደረጃ ኢትዮጵያና ኤርትራ ሙሉ ጦርነት ለመግጠም መሰረት ያለ አይመስለኝም። ሌሎች የፖለቲካ ተንታኞች ግን ጦርነቱም አይቀርም ባይ ናቸው። በሱዳኑ ጦርነት ተቀናቃኝ ኃይላትን የሚደግፉት የግብፅና የተባበሩት አረብ ኤምሬቶች መንግስታትም የኤርትራና የኢትዮጵያ መንግስታትንና ተከታዮቻቸውን መደገፋቸው አይቀርም። አቶ ዩሱፍ ያሲን እንደሚሉት የሰሞኑ መካሰስና መወቃቀስም ሙሉውን ጦርነት ማን ጀመረው ለሚለው ለዓለም አቀፉ ማኅበረሰብ ጥያቄ አንዱ ሌላውን ለማጋለጥ የተጠቀሙበት ነው። የብልጽግና መንግስት የዚህ የአሰብ ወደብ ወይም የባህር በር ጥያቄ ካልመለስኩ ብሎ ወደ አሰብስ እንሄዳለን ሲሉ እነዛ ደግሞ አዲስ አበባ ላይ ዋናው መድ እንትንህ ነው የምንመጣብህ የሚል ዝግጅት ነው የሚመስለው እንግዲህ ይህንን ጦርነት ማን ጀምረው ነው ማን ጀምረው ሲባል ለኢንተርናሽናል ኮሚኒቲ በአንደኛ ደረጃ የተፈራረሙት የፕሪቶሪያ ስምምነት ማን ጣሰው ነው በኢንተርናሽናል ሕግ ላይ ማን የመጀመሪያው ምት ወይም አግሬሰር ጀመረ ነው ወይም አንደኛው ጥይት አወጣ ነው? ይህንን የሚያስተክራቸው ይመስላል። ኢትዮጵያ በየስፍራው ከሚደረጉ ግጭቶች በተጨማሪ የኑሮ ውድነት፣ ሰዎች ከቦታ ቦታ የመዘዋወር ስጋት እገታና ግድያን የመሳሰሉ የሕግና ስርዓት መጓደሎች አቃርጠው እንደያዟት ነው። ትግራይን ጨምሮ ከአራት ሚሊዮን የሚበልጥ ተፈናቃይ በየመጠለያ ጣቢያው እንደሰፈረ ነው። የኤርትራ ሁኔታም የሚያውቁ እንደሚሉት ከኢትዮጵያ የባሰ እንጂ ያነሰ አይደለም። በዚህ ላይ ሌላ ጦርነት ይቻል ይሆን? ነጋሽ መሐመድ ነኝ። ቸር አሰማን።